ሰላም ዴን ናችሁ? ሰላም ናችሁ? የቤተሰቦቼ እኔ እግዚአብሔር ይመስገን ሰላም ነኝ። አዲስ የመጣችሁ ካላችሁ እንኳን ደና መጣችሁ፣ ሰብስክራይብ እያረጋችሁ ቤተሰብ እንሆንላለሁኝ። ነባሮችም እንኳን ደና ቆያችሁኝ። ዘውትር ከጎን የሆናችሁ ላይክና ሰብስክራይብ እያረጋችሁ እንዲሁም ሼር እያረጋችሁ ለምታበረታቱኝ ቤተሰቦቼ ከልብ ከልብ ነው ማመሰግነው፣ እግዚአብሔር ይስጥልኝ። ይችን የመሰለች ቀለል ያለች በቤት ውስጥ የምንሰራት ጣፋጭ ብስኩት ነው የምንሰራው። ቪዲዮን እስከ መጨረሻው እንድትከታተሉ ወይም በትህትና ጠይቃለሁ። ቤተሰቦች አብራችሁን ቆዩ። በቤት ውስጥ የምንሰራው ቀለል ያለ ብስኩት ነው የምንሰራው በጣም ጣፋጭ የሆነ ነው የምንሰራው። የተጠቀምኩት ግብአት ቤኪንግ ፓውደር፣ ቀረፋ፣ በርበሬ ትንሽ ተጠቅሜ ያለው፣ ጨው ለጣዕም ስኳር፣ እርሾ፣ ዘይት፣ ዱቄት እነዚህን ግብአቶች ተጠቅሜ ነው የምሰራው። እዚህ ጋር ጨው ትንሽ አድርጌ ያለሁኝ። እዛ በጣም ያልቀዘቀዘ ውሃ ተጠቅሜ ያለው፣ ቅዝቅዝ ያላለ ውሃ ነው የተጠቀምኩት። ለሰስ ያለ ውሃ ተጠቅሚያለው። ጨው አድርጊ ያለው ጨውን እናሟሟዋለን። ከዛ ስኳር ጨምራለሁኝ። መጨረሻ ላይ እማደርገዋለ እሱን። እስከ መጨረሻ ቪዲዮን ከተከታተላችሁኝ የሚያንጸባርቀው እንዲ ቆንጆ መልክ የሚያመጣልንን በማር እናዘጋጀዋለን። እሱ መጨረሻ ላይ ነው የማደርገው። ስለዛ ስኳር አንስ አድርጌያለሁኝ። እናንተ እንደ ፍላጎታችሁ ስኳር መጨመር በደንብ ጣፋጭ እንዲሆን ከፈለጋችሁ ስኳር መጨመር ይቻላል። ዘይት ትንሽ ጨምሬያለሁኝ ድርቅ እንዳይልብን፣ በዘይትም ብንጠብሰው ያው ድርቅ እንዳይልብን ትንሽ ጨምሬያለው ማለት ነው። ዱቄቱን ከጨመርኩ በኋላ በርበሬ እና ቀረፋ ጨምሬያለሁ። በርበሬ እና ቀረፋ ጣዕሙ አንድ ላይ በጣም ቆንጆ ጣዕም ነው የሚሰጠን። ፔኪንግ ፓውደር አርግ ያለሁኝ እና እርሾ ጨምር ያለሁኝ ይህንን የላይኛውን ከላይ ግብአቶቹን ካቀላቀልኩኝ በኋላ ደረቁን ግብአት ከዱቄቱ ጋር ነው የጨመርኩት። ከዛ በቃ በደንብ ሽት አርገን እናቦከዋለን። ቆንጆ በደንብ ይታሻል፣ ያው እናሸዋለን። በጣም ድርቅ እንዳይል በጣምም ለስላሳ እንዳይሆንብን መካከለኛ አድርገን በደንብ እሽት አድርገን እናቦካለን። እንዳልኳቸው የበርበሬው እና የቀረፋው ጣዕም በጣም ቆንጆ ጣዕም ነው የሚሰጠን ቴስቱ። ካልሞከራችሁት እስከ ዛሬ ሞክሩ ትላለሁኝ። መልኩንም አንድ ላይ ሲዋሃድ መልኩ ቆንጆ ነው የሚሆነው በደንብ እሽት አርጌ አቦካዋለሁኝ። በቀላል ባጭሬ ጋ የምንሰራው በቤት ውስጥ ለአንዳንዴ እንደዚህ የምንሰራው ቆንጆ ጣፋጭ ብስኩት በቀላል መንገድ በትንሽ ግብአት ኪስ የማይጎዳ እንሰራለን ማለት ነው። አሳርፌው ተመልሻለሁኝ። እንደምታዩት ብዙ ሰዓት አልቆየም፣ ወዲያው ነው ኩፍ ያለልኝ። ከዛ እንደዚህ እንደምታዩት ዳምጠዋለሁኝ ጠዋለሁኝ ወፈር አርጊ ነው። ብዙም ወፍራም ሳይሆን ስስም መሆን የለበትም። በመካከለኛ ወፍረት ከዳመጥኩት በኋላ እናንተ ባላችሁ ቅርጽ ማውጫ በቢላሁም ቢሆን ከሌላችሁ፣ እች ነገር ደግሞ ማንኛውም ቤት ይኖራል፣ ድንች እና ካሮት የምንልጥባት በቀላሉ እንደዚህ ቅርጽ ይሰጥልናል ማለት ነው። ከዛ በምንፈልገው ቅርጽ እንቆራርጠዋለን። ከዛ ደግሞ ይሄኛውንም እቃ ላይ አድርገውና ለትንሽ ሰዓት ለአንድ አምስት ደቂቃ አስር ደቂቃ አሳርፈዋለሁኝ ማለት ነው። ቆንጆ ቡስቡስ ያለ ድርቅ ያላለ እንደ ሶፍት እንደ ልስልስ ያለ ብስኩት እንዲሆንልን ይሄኛው መንገድ ቆንጆ ነው። አሁን ትንሽ ደቂቃ አሳርፈዋለሁ። ከዛ ተመልሽ መጥቻለሁኝ ዘይቴን እያጋልኩ እስከ ማስተካከል ድረስ እሱ አሳርፊዋለሁኝ ልክ ዘይቱ መካከለኛ ሙቀት ይሆንልኝ። ጨምሬ ጠብሰዋለሁ ማለት ነው። በጣምም እንዳያርብን በጣምም ደግሞ በጣም ሳይግል ቀርቶ ዘይቱን እንዳይመጠ ሊጡ፣ መካከለኛ ሙቀት ሲሆን ሙቀቱን አስተካክለን የምድጃችንን አስተካክለን ሙቀቱን ከዛ እንጠብሰዋለን። ቆንጆ መልክ እንዲይዝልን ማለት ነው። ይሄ አንዳንዴ የምንሰራው ለልጆች ለቁርስ ለመቅሰስ እንደገና ለሻይ ሰዓት ቅዳሜ እና እሁድ በተለይ ቤት ሲውሉ እንደዚህ ቤት ስለሚውሉ አንዳንዴ እንዲህ የምናቀርብላቸው ጥሩ አማራጭ ይሆንልናል ማለት ነው። በዘይት የተጠበሰ ነገር ያው በቤት ውስጥ ከሆነ ራሳችን የምንሰራው ከሆነ ምንም ነገር ሊያሳስበን አይገባም። ዘይቱ ንጹሕ ከሆነ የምንጠቀማቸው ግብአቶች ስኳሩን አመጣጥነን የምንጠቀም ከሆነ በስኳር ፋንታ ማር የምንጠቀም ከሆነ ይሄ ይሄ ቆንጆ ነው የሚሆንልን ማለት ነው። ለልጆቻችንም ቆንጆ አማራጭ ነው የሚሆንልን ያው ሶፍት ደረቅ ወረቀቶች አዘጋጅተን እዛ ላይ እናወጣዋለን፣ ዘይቱን እንዲመጥልን። ከዛ የቀረኝንም እንደዛው ደግሜ ጠብሼ መለሳለሁ። ቤተሰቦቼ እንደምታዩት የአጠባበስ ዘዴያችንን ሙቀቱን ካስተካከልነው ቆንጆ ውጤት እናገኛለን ማለት ነው። ንጹሕ ዘይት መጠቀም አለብን። ተደጋግሞ የተጠበሰበትን መጠቀም የለብንም። ይሄ ይህን ካስተካከል ቆንጆ መቅሰስ ወይም ቁርስ እንሰራለን። ሁሉንም ጠብሼ በዚህ መልኩ ተመልሻለሁ ማለት ነው። አሁን ደግሞ መግቢያችን ላይ እንዳልኳችሁ አሁን የምጠቀመው እዚህ ጋር ማር ነው። ነጭ ማር ነው። በጣም ነጭ የሆነ ማር ነው። ከዛ ማሩ ላይ አንድ ማንኪያ ማር አረኩኝ እና ውሃ አረኩበት ንጽ ውሃን ጨምርና አብረን ካቀለጥነው በኋላ ውሃው ትንሽ ነው የጨመርኩት። እዛ እንቀላቅለዋለን የጠበስነውን ብስኩት በማሩ ቅልቅል ከውሃው ጋር አንድ ላይ እንደዚህ። ትንሽ ውሃ ነው ያደረግንበት፣ ብዙ ውሃ አይደረግም። አንደኛ መልኩ አንጸባራቂ ይሆነልናል። ስንበላው ደግሞ ኩርሽም ኩርሽም ነው የሚለው እንጂ ጥምዝዝ ብሎ አያታግልም። ለልጆችም ቆንጆ ብስኩት ነው የሚሆነው ምክንያቱም እንቁላልና ወተት ስለሌለው ይሄኛው መንገድ እንደዚህ እንቁላልና ብስኩት እንቁላልና ይቅርታ ወተት የሌለው እንደዚህ እንትን ስንለው ሲቆይ ጥምዝዝ ማለት የመድረቅ ባህሪ ስላለው ይሄኛው በማር እንደዚህ አቀላቅለን ስናቀርበው ቆንጆ ነው የሚሆነው። ጣዕሙም ጥሩ ነው። ለጤና ማር ያው ስለሚያስፈልግ በዛ ላይ ደግሞ መልኩም ልጆችም ሲበሉ በደንብ ምንም እንትን አይላቸውም ቆንጆ ነው የሚሆነው። አያታግላቸውም። በዚህ መልኩ ቆንጆ ብስኩት በቀላል መንገድ ሰርተናል ማለት ነው። ቤተሰቦቼ እንደምታዩት ይኸው እንደዚህ ልክ እስፖንጅ የሆነ በጣም ነው ቆንጆ የወደድኩት ቆንጆ ብስኩት ነው። ህጻናቶች ራሱ ሊመገቡት የሚችሉት ነው። ቪዲዮ እንደወደዳችሁት ተስፋ አረጋለሁ። ቤተሰቦቼ እስካሁን አብራችሁኝም ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ።